ናታን ሰለሞን ዶክተሩን የገደልከው አንተ ነህ፣ በመጨረሻ ሰዓትም ከአንተ ጋር ነው የተደዋወለው ተብሎ ወደ እስር ቤት ተጥሏል ማለት ነው። እንግዲህ ያፌትም ፌትም ተደውሎ ስለተነገረው ምን በመንገዲ ሳላጠምድ ትገባለህ እንከፍ ብሏል ማለት ነው። እንግዲህ ናታን ሰለሞንም ስለታሰረ እጽና ቤዚ በጣም ደንግጠዋል። እንግዲህ እፂም ደግሞ ያሳሰረው የያፌት ያክስት ልጅ ነው ብላ ሄዳ በቢላ ሆድቀውን ዘርግፋለታለች ማለት ነው። የዲያራ እናትም ደግሞ እንግዲህ ልጅን ያበላሸብኝ እሱ ነው ብላ በጣም እየተቆጨች፣ በጣም እየተናደደች ነበር ማለት ነው። ምክንያቱም ዲያራ ለወንድሟ በር አንኳኩታ አስገባኝ ወንድሜ፣ በጣም ከፍቶኛል፣ አንተ ጋር መሆን ፈልጋለሁ ብላ ካስገባት በኋላ እንግዲህ እሱ ጋር ሆና እራሷን እያነካካት ምን ሆነች ነው እህቴ? ለምንከፋሽ ለምን ከፋሽ? እስኪ ንገሪኝ ቢላትም ልትነግረው አልቻለችም። ከጓደኞች ተጣልተሽ ነው ወይስ ምንድን ነው ወይስ ፍቅር ይዞች ነው ቢላት ብድቅ ብላ ከጭኑ ላይ እንዲህ፣ ወንድሜ ፍቅር ሲይዝ እንደዚህ ያደርጋል። እንዲ ደግሞ አንተስ እየታወቀው እንደዚህ አይነት ነገር እንደማታውቅ ነው ማቀው። ውጭም ስትሄድ አቀርቅረህ እንደምትሄድ ነው ማቀው። ነው የማያለችው ነገር እውነት ነው ብላ ስትለው እንግዲህ እንግዲህ ብሎ ሲቆጣት እሷን ምን ነው ለምን ታፍራለህ? ንገረኝ እንጂ እያለች ከውጭ በሩ ተከፈተ ማለት ነው። ከዛም እናታቸው ስለነበረች በር ከፍታ የምትገባው ዲያራ እናቷን ለማናደድ ከወንድሟ አልጋ ላይ ፍንጥር ብላ ወረደችና ምታወኝ ወንድም ያትኮርኮረኝ ባከ እያለች በጣም እየሳቀች እያለ የዲያራ እናት እህ፣ ለካ እንደዚህ መወዳትን ልጄን እያበላሸብኝ እሱ ነው የማደርገውን እኔ አቃለሁ፣ ብላ ዝታ ወደ ሶፋ ሄዳ ተቀመጠች ማለት ነው። እንግዲህ የዲያራ ወንድምም ከአልጋው ላይ ብድቅ ብሎ ይሄንን ሁሉ የምታደርጊው እናቴን እናትሽን ለማናደድ ነው አይደል በውጭ ውጪ ብሎ ገፍትሮ ከክፍሉ አስወጥቶ በሩ ዘግቶባት በጣም እየተናደደ ነበር ማለት ነው። ሉሊትም እንግዲህ ከበር ቆማ ነበረ። ሉሊትም ከበር ከቤት አባራት ነበር ቤዲ ማለት ነው። እሱም ከቤት አባራት እንግዲህ፣ ያፌት ጋር ሄዳ ያፌትን መኖሪያ ስጠኝ ከቤት አባረውኛል ልምቀመጥበት ብላ ስትለው እሺ ከመኪና የውረጅ ቀምዞ አላስተካክሎ ብሎ ካስወረዳት በኋላ እዚህ ጋር ቤትሽን እሱ ላይ ስሪ ብሏት ጥሎ ጥሯት ሄዶ ነበር። ከዛም ተመለሰች። ና ወደነ ቤዝ በር ላይ ቆመ ለቤዝ ደውላ ቤዝ ከፍተሽ በሩን ካላስገባሽኝ በአንድ ስልክ ለእፂ ደውዬ የአባቷን ሞት እናገራለሁ ስትላት፣ ቤዝም እንግዲህ አታደርግ አይባልም ብላ እየሮጠች ወደ ክፍል ስትገባ እፂ እያናገረቻት ነበር። ስልኳን ከእሷ ከእጇ ቀማችና ከዛ በኋላ ዘግታ ወደ መሬት ጣለች፣ ወደ አልጋው ላይ ስልኳን ማለት ነው። ከዛ በኋላ ምን ሆነች ነው ለምንድነው ስላት፣ አይ ስልኩን ፈልጌ ልደውሉበት ምናምን አለች እና ከዛ በኋላ የልት ህጅ ነው፣ ያንቺ ልብስ ደግሞ እዚህ ምን ያደርጋል ስትላት፣ በፊት የፍራታ ቤት በመቀመጥ ሰዓት ልብቶች እዚህ ነበሩ፣ አሁን ወደ ላውንደሪ ልወስዳቸው ነው አለች፣ ማለት ነው። ከዛ በኋላ በቃሽ፣ እኔም አብሬሽ እሄዳለሁ ስትላት፣ ያንቺም ልብስ ካለ አውጭልኝ፣ የወንድሜም ካለ ሄጃ ያለሁ አለቻት። በቃ አብሬሽ መጣለሁ ስትላት፣ እሺ በቃ ህጅ ልብስ ሽንቀይረሽ ነኝ ብላ አለቻት። እጽዬም ከዛ ወረደችና ወይዘሮ ሉዊት እንግዲህ በር ላይ ቆማ ነበር ማለት ነው። በሩን ከፈተችላት። ና ለዛሬ ልትገቢ ትችያለሽ። ካሁን በኋላ ግን አንዲት ስህተት ብትሰሪ አንቺ እንደዚህ ሻንጣሽን ይዘሻል ለምትወጩ ነፍስሽን አስወጥቼ ለምትወጩ አለቻት ማለት ነው። ከዛ በኋላ እሷም እንግዲህ በድንጋጤ ካሁን በኋላ ምንም አላደርግም ቤዝጌ እያለ ሻንጣዋን ውጭ ወርውራው ራሷ ብቻ ገባይ ማለት ነው። ቤዚም እንግዲህ ጭራ ሻንጣዋን እንኳን ይዛት ገባም እንደ እያለች እየተናደደ ሻንጣዋን ጎትታ ወደ ውስጥ ገባች ማለት ነው። ከዛ በኋላ እንግዲህ ናታንን ሊጠይቁት በሄዱበት ነው ቤዝ ጠፋችሁ። ሰላም ሰላም! ውድ የተከበራችሁ የኔ የሸዋ ትምረት ሚዲያ ተከታታዮች፣ በየለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዝትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያረጋችሁ ቤተሰብ ሁኑ ይላለው። ነባር ቤተሰቦች ደግሞ እንደተለመደው አበረታቱኝ ማለት ነው። እንግዲህ ዛሬ የመጣሁት በሀረግ ድራማ ነው ማለት ነው። ሀረግ ድራማ እንግዲህ እንደምታዩት በጣም አሪፍ እየሆነ ነው። ናታን ወደ እስር ቤት ተወርውሯል። ዶክተሩን የገደለሱ ነው ተብሏል። እንግዲህ እፉዬ ምን ታደርግ ይሆን እንግዲህ ቤዝዬና እፂን ሊጠይቁት በሄዱበት ቤዚ ከዛው ከእስር ቤት ነበር የጠፋቸው። ሚለዋኒዛ እንግዲህ ወደ እነ ያፌት ቤት ነው የሄደችው ማለት ነው። ምክንያቱም ያሳሰረው ያ ማን ነው የሚባለው የያፌት የአክስት ልጅ ነው የአሳዳጊው ልጅ መስሏት ሄዳ እንግዲህ እሱም በር ሲንኳኳ እፂዬም ፖሊሶቹ መጡ ብላ በጣም ደንግጣ ነበረ አፉዬ። ከዛ በኋላ ግን እሷ ነበረች እንግዲህ በቢላ ሆዱን ዘርክታለታለች ማለት ነው። እንደገናም የዶክተሩ ሚስት እፉዬ ደውላ፣ እባክሽን፣ እኔ የዶክተሩ ሚስት ነኝ፣ እባክሽን የሆነ ፍንጭ ስጭኝ፣ እባክሽን እናንተ ጋር ሰውዬ ባለቤቴ ከመሞቱ በፊት አንቺን ብቻ ነው ያከመው ብላ ስትጠይቃትም እፉዬ እንግዲህ ምንም የማውቀው ነገር የለም፣ ምናልባት ላንቺም የሚጠቅም የማስታውሰው ነገር ካለ እደውልልሻለሁ አለቻት ማለት ነው። ከዛ በኋላ በዚህ ተለያዩ። ወዲያው ትንሽ ቆየት በሩ ተንኳኳ። በሩ እንደተኳኳ በሩን ሊከፍት ሄደ ማለት ነው። ከዛ በኋላ በቢላ ሆዱን ወግታ ጣለችው ማለት ነው። እንግዲህ እንዴት እንደሚደረግ እሱን ከድራማው እናያለን። ያፌት ደግሞ እንግዲህ አንድ ሴቶቹን እነዛ ሴተኛ አዳሪዎቹን ሊወስድበት እያለ አንድ ወንድ ይዞ እሱን ለመቅበር ወደ ጫካ ሄዶ ነበር ማለት ነው። እንግዲህ እሱንም ያው ወደ ጫካ ጥለውት ተመልሰው መጥተዋል ማለት ነው። ያፌት እንግዲህ ያው ስራውን እየሰራ ነው። በመንገዱ ማንም ሊያስቆመው አልቻለም። የዲያራ እናትም እንግዲህ የዲያራ እናት ሰውዬ ይመስለኛል ይሄ የተጣለው እንግዲህ ስትሰማስ ምን ትላለች? አላቅም እሱን አብረን እናያለን። እንግዲህ ለዲያራ እናት ተደውሎ የ ናታን መታሰር ተነግሯታል ማለት ነው። እሷ ያሳሰባት የልጇ ስለሆነ ጥሩ ነው። በቃ ምን አድርጎ ምናልባት ዶክተሩን የገደለው ያፌት መስሎት እንዳይሆን ተመሳስሎበት እንዳይሆን እያለች ነበር ማለት ነው። እና እንዴት እናድርግ አሁን ስለ ያፌት ዝምንበል ስላት እሱን በደንብ ነገሩን አጣርቼ እነግራችኋለሁ ብላቸዋል ማለት ነው። ለሰዎቿ እንግዲህ እሷም ይሄ በጣም ጥሩ ለእኔ አሪፍ አጋጣሚ ነው። ልጄ ወደ እኔ ቀጥ ብላ ትመጣለች ብላ እንግዲህ መለስበትን መንገድ እያሰበች ነበር ማለት ነው። ሌላውን እንግዲህ ከድራማው እናያለን ማለት ነው። ሲቀጥል ሁላችሁም ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ምኝላለው። ነባር ቤተሰቦቼ ደግሞ ከልብ አመሰግናለሁ። ሼር ላይክ አድርጉልኝ። ሁላችሁንም አመሰግናለሁ። ማሮች፣ ወዶች፣ ምርጦች ሼር ላይክ ሳታረጉ እንዳታሳልፉ ሁላችሁም ማለት ነው ይችን ቪዲዮ ያያችሁ ሁሉ እንግዲህ በሸራችሁና በላይካችሁ ተባበሩን እንላለን። ሰላማችሁ ብዙ ትርፍ ይበልልን። ባይ ባይ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።